ለምንድን ነው እሱ ወደ ውጭ፣ ከዋሻው ውጭ የሚያወጣው ለምንድን ነው የሚል ጥያቄ ያቀረቡላት እና ሁኔታ እሱ ግዝፈቱን ራሱ የምትረዳው በእሷ ልክ ነው። እሷ ራሷ እሱን የምታክል መስሏት ነው፣ በግዝፈት እንኳ እንዲህ በሚታየው እሷ እሱን እንደምታክል፣ እሱ ደግሞ እሷን እንደሚያክል አድርጋ ነው በውስጧ የቀረጸችው። እና ልብ አድርጉ ለተወሰነ ጊዜ ከዋሻው ውጭ ከዋሻው ውስጥ መኖር ችላለች ያሸረሪ ስለዚህ የሰው ልጅ በዛ ጊዜ ውስጥ ደካማ አርጋ የመሳል እድሉን አገኘች። አይገርም! ደካማው የሚለንን ደካማ ናችሁ ብሎ ታሪክ የሚቀርጽልን ጥበበኛ የምንለ ሰላም ሰላም፣ የስምንቶቹ ዩቲዩብ ቻናል ተከታታዮች፣ ተክሉ ባለኝ ዛሬም ሀሳቡ ከኛ ይበልጣል በሚል መሪ ቃል የክብ ስምት ማዕዘናዊ ስርዓተ ጥለት የሀሳብ ዝርጋታ ለማድረግ ተገናኝተናል። ከዚህ ቀደም እንግዲህ አራት ያክል የተመልካቾችን ጥያቄ በመመለስ እዛ ላይ ሀሳብ ዝርጋታ ስናደርግ ቆይተናል። እሱን ለጊዜው ገታ አድርገን ዛሬ የመሸጋገሪያ አንድ ታሪክ ወደ እናንተ እናደርግና ሰፊ የሆነ ከአንድ ግለሰብ ሕይወት ጀምሮ እስከ ላይ ድረስ ያ አንድ ግለሰብ ከክባዊ ጋራ እንዴት ነው ህብረት መፍጠር የሚችለው? ወይም ከክባዊ ጋራ በዚህ በምኑ በማሰብ በመግባባት በሚለው ከዛ ጋራ እንዴት ነው መንፈሳዊ ሀሳባዊ ህብረት መፍጠር የሚችለው የሚለውን እሱን ሊነካልን የሚችል ትልቅ ርዕስ መርጠን እዛ ላይ ሀሳብ ዝርጋታ ለማድረግ ነው እንግዲህ ተዘጋጅተን ያለ ነው። እንግዲህ ዛሬም ያው ብቻዬን አይደለሁም ከወዳጄ ጋር ነኝ። እነዛን ያሉትን ርዕሶች አስተዋውቀንና እንግዲህ አንድ የመሸጋገሪያ የሆነች ታሪክ ነገር አቅርበን በቀጥታ መሰጠንን ርዕስ እዛ ላይ ሀሳብ ዝርጋታ የምናደርግ ይሆናል። ሰላም፣ የስምንት ዩትዩብ አድማጭ ተመልካቾች እንዴት ናቸው? ያው ዛሬም እንግዲህ እንደተለመደው የሀሳብ ዝርጋታ ለማድረግ ተገኝተናል። ዛሬ እንደ አዲስ የሀሳብ ዝርጋታ ለማድረግ ነው። አንተም በተወሰነ መንገድ ጠፋ ብለህ ነበር፣ ድንገት ጠፋ የምትላት ነገር አለ ከአዲስ አበባ ወጣ ብለህ ነበር። ያው እንግዲህ በዚህ አጋጣሚ እንኳን ደህና መጣ ለማለት እወዳለሁ። ዛሬ የሀሳብ ዝርጋታ የምናደርግበት አዲስ ርዕስ አራቱ የንቃት ወይም የመገለጥ የሀሳብ ምንጣፎች የምንላቸው ናቸው። እነሱም በመባረክ፣ በመዳሰስ፣ በመጠራት ወይም በማስተዋል የንቃት ወይም የመገለጥ የሀሳብ ምንጣፎች የሚል ርዕስ ነው። ርዕስ ላይ ነው የምንቆየው። እሺ፣ እንግዲህ የክብ ስምት ማዕዘናዊ ስርዓተ ጥለት የሀሳብ ዝርጋታ ቤተሰቦች በቀጣይ ሰፋ በእያንዳንዱ የሰው ልጅ ሕይወት ላይ አኗኗሩ ላይ ገብቶ በራሱ ሕይወቱ ገብቶ በአኗኗሩ ገብቶ ሊነካው የሚችል የንቃት ወይም የመገለጥ ምንጣፎች የሚል ርዕስ ነው እንግዲህ የሰጠነው፣ ነው እዛ ላይ ነው እንዳልከው ሰፋ ያለ የሀሳብ ዝርጋታ ነው የምናደርግበት እንግዲህ እነዚህ መባረክ፣ መጠራት፣ መነካት ወይም መዳሰስ እንዲሁም ደግሞ ጠቅልሎ ሲይዘው ማስተዋል በማስተዋል እነዚህም በአራቱ ላይም እንደዚሁ በሰፊው የሀሳብ ዝርጋታ የምናደርግበት ነው የሚሆነው። እንዳልከው እኔም ከመንገድ እንደመግባቴ የሀሳብ ዝርጋታ ቤተሰቦችም እንደዚሁ አንዳንድ ጊዜ የሆኑ ቀለል ያሉ የሚመስሉ ሆነው አንዳንድ ታሪኮችን እንደው በተለምዶ ምንድን ነው ተረት የሚመስሉ ነገሮችን ግን ብዙ ወደ ውስጥ ገብተን ስናያቸው የራሳችንን ሀሳብ ወይም የሰው ልጅ ላይ የሰው ልጅ በሕይወቱ ላይ ያለውን ነገር በከፍታ በዝቅታ የተጓዘበትን የተዘጋበትን ሀሳብ የታጠረበትን ሀሳብ እንዴት በቀላሉ በአንዳንድ ሁኔታዎች ውስጥ ታጥሮበት እንደተቀመጠ የምናሳይበት አንዳንድ ታሪኮች እንናገራለን። መሀል ላይ እና የሀሳብ ዝርጋታ እናደርግ ነበር ው ሰው ራሱን ተመልካቹም ራሱን ከቶ ዛ ውስጥ የራሱን እንዴት ነው እንዲህ ለማለት ነው ሳንል ብሎ ታሪኮች እንናገርና የሀሳብ ዝርጋታ ቤተሰቦች ራሳቸው እንዲፈታቱት የምናደርግበት ሁኔታ አለ። ለምሳሌ ያክል ከዚህ በፊት ሀሳብ ዝርጋታ አድርገንበት የነበረው ሰባቱ አባቶች የሚለው ርዕስ እዛ ላይ ሀሳብ ዝርጋታ ስናደርግ እንግዲህ ያው የሀሳብ ዝርጋታ ቤተሰቦች እንዳዩ እንደሰሙት ዝም ብሎ ተረት የሚመስል ነገር ነው፣ ግን ትልቅ ውስጡ ትልቅ ነገር እንደያዘና አሁን ያለ የሰው ልጅ ለምን እዚህ ጋር እንደሆነ የሚያሳይ ታሪክ እናገኝበታለን። ልክ እንደዛው አጠር ያለች ታሪክ ላድርስና ሸረሪቷና ሰውየው የሚል ርዕስ እንስጠው እና የአንዲት ሸረሪት ወይም እንግዲህ የሸረሪት አጠቃላይ የሸረሪት ዘሮች እና የሰውየው ዘሮች የተገናኙበት እና የሀሳብ አቋም ይዘው ሸረሪቷም የራሷን የሀሳብ አቋም ይዛ ሰውየውም የራሱን የሀሳብ አቋም ይዘው እንዴት በዘር ውስጥ በቀጣይ ዘራቸው ውስጥ እንዴት ያ ነገር እየተነገረ አሁን ባለው የሰው ልጅ አሁን ባለን የሰው ልጆች ውስጥ የሸረሪቷና የሰውየው ወይም የሰው ልጅ አመለካከትን የሚያሳይ ታሪክ ነው። እንግዲህ ምንድንነው የሆነው? አንድ ጎልማሳ አጋጣሚ የተለያየ እንግዲህ ማዕድንም ሊሆን ይችላል ወይ ስራስርም ሊሆን ይችላል የሚበላውም ወይ ለክምና የሚሆነው ስራስር እንዲሁም ደግሞ ለተለያየ ነገር የሚጠቀምበት ማዕድንም ፍለጋ ሊሆን ይችላል ራሱን የተወሰነ የተወሰነ ቀን የሚሆን ስንቅ ይዞ ጭልጥ ባለ በቃ ደን ውስጥ ገብቶ በዛ መሀል ደግሞ ዋሻ ውስጥ ገብቶ ስራ ስር የሚሆን ማዕድኑንም በመፈላለግ ላይ እያለ እንዲህ ናዳ ነገር ይፈጠርና የዋሻውን አፍ በር ይዘጋዋል። ዘጋበትና ይዘጋበትና በቃ ቀናት ይሄዳሉ። ያው ለተወሰነ ጊዜ ነው ወደዛ ደን ውስጥ የገባው የተወሰነ ምግብ የተወሰነ የሚጠጣውም ነገር ለተወሰነ ነው የያዘው። የዛ የዋሻውን አፍ ወይም በሩን የዘጋበትን ከውጭ የሆነ ኃይል እስኪከፍትለት የሆነ ሰው ኃይል ሰዎች መጥተው አግኝተው ካልከፈቱለት ወይም ደግሞ ራሱ እዛው ሆኖ አንድ መላ ፈጥሮ ገፍቶም ሆነ ምናምን ወይ ሌላ መውጫ ቀዳዳ አድርጎ እስካልወጣ ድረስ እዛው የተወሰነውን ጊዜ በህይወትን መክፋት ይጀምራል። ምግቡ ያልቃል፣ የሚጠጣውም ያልቃል። እዛ ውስጥ እንግዲህ አንዲት ሸረሪት ጋራ መግባባት ይጀምራል። በዋሻ ውስጥ ሸረሪቷ እዛ ዋሻ ውስጥ ትገባለች፣ ከዋሻው ትወጣለች፣ ትገባለች፣ ትወጣለች። ከጊዜ ብዛት ከዛ ሰው ጋራ መግባባት ቻለች። መግባባት ቻሉ። ያቺ ሸረሪት ከዋሻው ውጭ ስለምትወጣ እሱ የሚመገበው ነገር የሚጠጣውም ውሃ እንድታመጣለት ማድረግ ቻለ። ምግብ ታመጣለት ጀመር፣ የሚጠጣውም ነገር ታመጣለት ጀመር። አሁን አኗኗሩም እየተቀየረ ነው፣ ይሰው አኗኗሩ እየተቀየረ ነው። እንግዲህ በጥቂቱ መጠጣት፣ በጥቂቱ መብላት ይኖርበታል በሸረሪቷ ልክ ማለት ነው። ከእሷ ጋር መጫወት ጀመረ። ያው እሷ ባለችበትም እሷ በሌለችበትም ሁኔታ ያንን ዋሻ ግን የሚወጣበትን ነገር ሁልጊዜ ሁልጊዜ ያን ሙከራ ያደርጋል። ያንን ነገር ይቆፍራል። በሩን የዋሻውን በር የዘጋውን አለት ገፍቶ ለመውጣት በአንዱ በኩል ይቦረቡራል፣ በአንዱ በኩል ይጭራል። ያ ደግሞ እስከሚሆን ድረስ ደግሞ ያው ደግሞ ከሸሪሷ ጋር ህይወቱን ማድረግ ጀመረ። ይጫወታሉ፣ ይወያያሉ። የሷን ታሪክ ይሰማል፣ የሱን ታሪክ ይነግራታል። እንደዚህ እንደዚህ ያሉ ጊዜያት ይሄዱና ያቺ በዋሻ ውስጥ ከዋሻው ውጭም ያው ህይወትን የምታውቅ አሁን ላይ አሁን እሱ ዋሻ ውስጥ ባለበት ሁኔታ ላይ ህይወትን መኖር የምትችለው ሸረሪት ስለዛ ሰው ስለዛ ጎልማሳ ብዙ ነገር እያወቀች ሄደች እና ያንን ነገር ለወዳጆቿ፣ ከእሷ ጋር ለማይኖሩ ውጭ ያሉ በሌላ ዋሻ ውስጥ የሚሆን ምናምን የሚኖሩ ሸረሪቶች ስለ ሰው ልጅ፣ ስለዛ ጎልማሳ መናገር ጀመረች። በዛ በቤቷ ውስጥ በዋሻ ውስጥ ያለው የሰው ልጅ ያለው ታሪክ እንደዚህ ነው ስለ ቤተሰቦቹ ስላሳለፈው፣ ስለ እንዴት ነው እዚህ እንግዲህ ወይ ማዕድል ሊቆፍር ማዕድል ቁፈራን የመጣው ወይ እንግዲህ መድኃኒት ፍለጋን የመጣው በእንደዚህ አይነት እንደሚኖር፣ ይህን ይህን ያወቀችውን ነገር ስለዛ ጎልማሳ ለተቀሩት ለእሷ ዘሮች ለሸረሪቶቹ መናገር ስትጀምር ለምንድን ነው እዛ ዋሻ ውስጥ የሚኖረው የሚል ጥያቄ ያመጡላት። ማለት በቃ በተደጋጋሚ እንደዚህ አይነት እንደዚሁ ደግሞ ከሱ ጋር ልሂድ እና ከነሱ ጋር የምታሳልፈው ጊዜ ሁሉ እያጠረ መጣ። በቃ ሄዳ እዛ ዋሻ ውስጥ ከሱ ጋር መወያየት ምናምን፣ መጫወት፣ ጊዜ ማሳለፍ እየለመደች መጣች እና ለምንድን ነው እሱ ወደ ውጭ ከዋሻው ውጭ የማይወጣው ለምንድን ነው የሚል ጥያቄ ያቀረቡላት እና ሸራሪቷ ያንን አስበው አታውቅም። ለምንድን ነው ከዛ ዋሻ የማይወጣው እና በቀጥታም መመለስም አልቻለችም። ለምንድን ነው እሷ ከዋሻው ትወጣለች ዋሻ ውስጥ ትኖራለች። እሱ ደግሞ እዛ ዋሻ ውስጥ ቁጭ ብሎ እሷ ምግብ እንድታመጣለት የሚጠጣው እንድታመጣለት እያደረገ ነው እና ለምንድን ነው አሏት። አሁን በቃ ከሱ ጋር ሰላም እንዳለች እሱ እሱ የእሱ የእሱ ሁኔታ የእሱ ግዝፈቱን ራሱ የምትረዳው በእሷ ልክ ነው። እሷ ራሷ እሱን የምታክል መስሏት ነው በግዝፈት እንኳን እንዲህ በሚታየው እሷ እሱን እንደምታክል እሱ ደግሞ እሷን እንደሚያክል አድርጋ ነው በውስጧ የቀረጸችውእና እሷ መውጣት ከቻለች መግባት ከቻለች እሱ ለምንድን ነው ያልቻለው? እውነታችሁን ነው አለች እውነታችሁን ነው። ለምንድን ነው የማይወጣው? ለምንድን ነው ማይገባው እንደኔ እዛ ተቀምጦ እኔ ምግብ ማመላልስለት የሚጠጣው ማመላልስለት በፈለገ ሰዓት ከሱ ጋር የምጫወት መዝናና መጠቀም ያርጎኛል። በቃ ለምን አወጣም? ከዋሻው ወጥቶ ምግቡን ሰብስቦ የሚጠጣውን ይዞ ለምንድነው ተመልሶ የማይገባው እዛ ዋሻ ውስጥ እንኳን መኖር ካስፈለገው አይነት ነገር ትልና በቃ በጣም በመቻኮል የዛን ቀን እንደውም የሚበላውንም የሚጠጣውንም ሳት ለሱ እንደዚሁ ባድዋን ወደ ዋሻው ትገባና በቃ እስከዛሬ ስትቀልድብኝ ነበር አይነት በሚል እይታም የተውረገረገች በቃ ምን ሆና ነው ብሎ ያ ጎልማሳ ምን ሆነች በቃ ግራ ይገባዋል። እና ምን ሆነች ነው ምንድን የተፈጠረው ምንድን ነው ውጭ፣ ከዚህ ዋሻ ውጭ ምን ተፈጥሮ ነው? ምን ገጥሞች ነው? ምናምን ይላታል። እንዴት እንዴት ትጫወትብኛለህ? እንዴት እንዴት አረገኛለህ? ብዙ ነገሮች የነገርከኝ ያሳወቅከኝ ስለአንተ ማቅ ይመስለኝ ነበረ። ለካ እየዋሸኝ እያታለልከኝ ነው፣ ለካ ያለው የሰው ልጅ ለካ እንደዚህ ነው ምናምን ትላለች። ምንድን ነው የተፈጠረው? ንገረኝ። ለምንድን ነው ከዚህ ዋሻ ማትወጣው? እንደምታይኝ ወጥቼ ተመልሼ ይገባለሁ መኖሪያዊን መኖሪያዬን እዚህ ባደርግም ከዚህ ዋሻ ወጣለሁ፣ ወደዚህ ዋሻ እገባለሁ። እና እንዴት ትለዋለች። እዚህ ተመልከችኝ፣ እኔ ኮ ግዙፍ ነኝ፣ ካንቺ የገዘፍኩ ነኝ። አንቺ ትንሽ ነሽ። የዚህ ዋሻ ከመዘጋቱ በፊትም በዛች ትወጫለች፣ በዛች ትገቢ ነበር። እኔ ኮ ግዙፍ ነኝ፣ በዛ መውጣት አልችልም? ምንድን ነው የምታወራለች? ጭራሽ ተበሳጨች። በቃ አንቺ ትንሽ ነሽ ትለኛለ፣ እኔ ትልቅ ነኝ ትለኛለ። እኔ ከወጣው ለምንድን ነው አንተ ማትወጣው? በቃ አጠቃላይ ነገሯን እሷ የምታመጣለትን ከበላ እሷ የምታመጣለትን ከጠጣ ከሷ ጋራ መግባባት ከቻለ እና እንደሷ እዛ ዋሻ ውስጥ መኖር ከቻለ ለምን አይወጣም? እውነትም እያታለላት ነው፣ የመጠቀሚያ እያደረጋት ነው። በቃ ሀሳብ እዛ ላይ ነው ያለችው። እሱን እንደዛ ማየት ስለጀመረች እሷ በምትወጣበት ቀዳዳ ለምን አይወጣም ለምን አይወጣም? እና እንደውም በቃ በዛ እናንተ የሰው ልጆች ስትባሉ በጣም በቃ ሌላውን መጠቀሚያ የምታደርጉ ናችሁ። ለካ እውነት ነው ወዳጆች ያሉ እውነት እየተጠቀምክብኝ ነው። እናንተ በሌላው መጠቀም የምትፈልጉ ፍጥረቶች ናችሁ። በቃ ደካማ ፍጥረቶች ናችሁ። ምግባችሁን ሰብስባችሁ፣ የምትጠጡትን ሰብስባችሁ ራሳችሁ ለራሳችሁ መሆን የማትችሉ በሌላው መጠቀም የምትፈልጉ እንደዚህ ያላቸው ደካማ ፈጠቶች ናቸው። በቃ ደመደመች። እስኪ እኔን ተመልከተኝ ትላለች። በቃ በዛ በሷ በምትወጣበት በምገባበት ትገባለች ትወጣለች። ተመልከተኝ እንዴት ይሄን ማድረግ ያቅታል አለች። በቃ እንዴት ይሄን ማድረግ ያቅታል? አንተ እኮ ለመሞከር በዚህ ለመውጣት እንኳን ማትሞክር አይነት ደካማ ነው። የራስን መገብ መሰብሰብ ማትችል ደካማ ነው። የምጠጣው በቃ አጠቃላይ ደካማ ደካማ ደካማ ፍጥረት ናት። እኔ የወጣው መልሽ መግባት የምችል፣ አንተ ግን ደካማ ከዚህ መንቀሳቀስ የማትችል እስረኛ ነው። እናም የዚህ ሁሉ መገለጫው ደካማ ነው። ከዛ በኋላ በቃ ከዛ ዋሻው ውጪ ወጣ። የምታገኘው ለምታገኘው ፍጥረት ሁሉ በገባውም ባልገባውም ቋንቋ የሰው ልጅ ምናምን ስትባል የሰው ልጆች እንደዚህ ናቸው የሰው ልጆች በቃ ያላቸው የሰው ልጆችን ከዛ ከዋሻው ውጭ ያሉ እንግዲህ የሰው ልጆች ስለደረሱበት የጥበብ ደረጃ ስላላቸው የላቀ አስተሳሰብ ምናምን ስትሰማ የሰው ልጆች አታውቋቸውም። እናት የሰው ልጆች የሰው ልጆች ሌላውን ፍጥረት መጠቀም ማድረግ የሚፈልጉ ደካሞች፣ የራሳቸውን ምግብ እንኳን ማምረት መስራት የማይችሉ ደካሞች፣ ከአንድ ዋሻ መውጣት እንኳን የማይችሉ ደካሞች ናቸው። እናንተ ከኔ በላይ የሰው ልጆችን ማወቃት አበሬያቸው ኖሬ አብሬ ኖሬ አውቀዋለሁ። ፍጹም ደካማ ፍጥረቶች ናቸው። ከዛ በኋላ ከፋሰር ያሉ ዘሮቿ አጠቃላይ ልጆቿ፣ የልጅ ልጆቿ ለልጆቿ አስተላለፍ የልጅ ልጆቿ ያንን እያስተላለፍ የሰው ልጅ ምናምን የሰው ልጅን አታውቁትም። እኛ አያት ቅድመ አያቶቻችን ያስቀምጡልን ያስተላለፉልን ታሪክ ከሰው ልጅ ጋር ኖረዋል። በአንድ ባንድ ዋሻ ውስጥ ኖረዋል። የሰው ልጅ ደካማ ፍጥረት ነው ስለው ሰው ልጅ ከኛ በላይ አታውቅም። በቃ በሸረሪቷ ዘር ውስጥ የሰው ልጅ ከተባለ ደካማ ይሄ በቃ እየተነገረ በትውልድ ውስጥ እየተላለፈ በሸረሪቷ ትውልድ ውስጥ እየተላለፈ እንደዛ፣ የዛ ሸረሪት ዘሮች ደግሞ ከሰው ልጅ ጋር ኖረዋል፣ በተግባር ከሰው ልጅ ከዛች ሸረሪት ጋራ እዚያች ሸረሪት ከሰው ልጅ ጋር ኖራለች ተብሎ ልዩ ቦታ ተሰጣቸው። የሰው ቋንቋ የሚያውቁ ናቸው። ሰውን አኗኗር የሚረዱ ናቸው። ሰውን ከሰው ልጅ ጋር መግባባት የቻሉ ናቸው። እና የእሷ የዛች የሸለሪት ዘር ብቻ ሳይሆን ሌሎች ትውልዶችን ሁሉ የዛች የሸለሪት ዘሮች በቃ ማስተማር ጀመሩ። የሰው ልጅ ደካማ እንደሆነ፣ ፍጹም ደካማ ፍጥረት፣ ለራሱ መሆን የማይችል ከአንድ ከታጠረበት መውጣት የማይችል ፍጥረት እንደሆነ። ለምን ተጽዕኖ ፈጣሪ የሆነ ይሄዱ እንደ አታያቸውም እንደ የሰውን ቋንቋ እኮ የሚናገሩ ናቸው የተባለ፣ ሌሎች ሸረሪቶችን ሁሉ የሰው ቋንቋ አስተማሯቸው። እዚህ ጋ ነው ትልቁ ነገር የሚፈጠረው። የዛች የሸረሪት ዘሮች ሌሎቹን ሸረሪት ዘሮች የሰውን ቋንቋ አስተማሯቸው። ምን የሚል ነገር ነው ያለው? የሰው ልጅ ደካማ ነው አትንገሩን፣ ስለሰው ልጅ ጥበብ ከኛ በላይ አታውቁትም። ደካማ ነው እንደኛ ስናበላው ስናጠጣው ነበር እኮ እኛ ዋሻ ገብተን ስንወጣ እሱ ከአንድ ዋሻ መውጣት የማይችል ከኛ በላይ አታውቁትም። የውኛ በቋንቋው የተናገርን አብረን ኖረን ነው እኮ ይህንን የምንላቸዋል። እና የሰውን ልጅ የሚናገረውን ቋንቋ አስተማሯቸው። ሸራቶቹ የሰውን ልጅ ቋንቋ መናገር ጀመሩ። ከጊዜ ብዛት እዛ ዋሻ ውስጥ ያለው ጎልማሳ የክረምት ጊዜ ይደርስና ጎርፍ፣ ትልቅ ጎርፍ ይመጣና ያንን የዋሻውን በር ዘግቶት የነበረውን አለት እንደው አፈሩ በመሸርሸር በመሸርሸር ያ ድንጋይ ይንሸራተትለት እና አለቱ ይንሸራተትለት እና ያወጣል። ያው ወደ ኑሮ ይቀላቀላል። ምንድን ነው የተማረው? ይሄ ደግሞ የሸረሪት ቋንቋ ተምሮ የሸረሪት ቋንቋ ይችላል። ሄዶ ደግሞ እሱ ቋንቋቸውን የሸረሪትን ቋንቋ ለሰው ልጆች ለሱ ዘሮች አስተማር። የሸረሪት ቋንቋ የሚገባቸው ከሸረሪት ጋር መግባባት የሚችሉ ሆኑ፣ የሱ ዘሮች። ከዛ እንደዛ ከሸረሪት ጋር መነጋገር ሲችሉ እነዚያ የሰው ዘሮች ደግሞ ምንድነው የሚሰሙት? ደካማነታቸው ይነገራቸዋል። በሸረሪቷ ደካማነታቸው ተጽፎ ተዘጋጅቶ ያ በዋሻ ውስጥ የነበረው ወልማሳ ደግሞ ሸረሪት እንዴት ንወርክ ሲባል፣ ሸረሪት እረፍታኝ። ኦ ሸረሪት አስተዋዎች ናቸው ሸረሪቶች። የኛን አባት እኮ ሲያበሉ ሲያጠጡ የነበሩ ናቸው። ትልቅ ጥበብ ያላቸው ናቸው። በሰው ልጅ ዘንድ ሸረሪቷ ጥበበኛ። የሰው ልጅ ስታበላይ ነበረች ስታጠጣይ ነበረች። ያ የሰው ልጅ ከዛ ዋሻ መውጣት ባልቻለበት ጊዜ ላይ ህይወቱ እንዳያልፍ በህይወቱ ህይወቱ እንዲቀጥል ማድረግ የቻለች ነች። በሰው ልጅ ያንን ነው የሚመሰክረዋ። ሰው ልጅ ሄዶ ያጎልማሳ ለዘሮቹ ያንን ነው ያስተማረው፣ ያንን ነው የመሰከረው። ሸረሪቷ ግን የሰው ልጅ ደካማነቱን ያስተማረችው። ስለዚህ የሰው ልጅ ወደ ሸረሪቶቹ ሲሄድ እና በቋንቋቸው ሲያወራ ሸረሪቶቹ የሚነግሩት ምንድን ነው? ደካማነቱን ነው የሚነግሩት። ደካማነቱን ነው በታሪክ ውስጥ የሚነግሩት። ስናበላ ስናጠጣ ነበርክ አያቶቻችሁ ስናበላ አያቶቻችን አያቶቻችሁን ሲያበሉ ሲያጠጡ እዚህ እንድደርሱ ያደረግነው እኮኛ እናንተ ደግሞ ደካሙት። አዎ ደካማ ነኝ አለ። ሸረሪቶች በጻፉለት ሸረሪቶች ባስቀመጡለት ታሪክ የሚመራ ሆነ ማለት እንደዚህ። ሰው ልጅ ታሪኩ እንደ ደካማ የሚያዩት ሸረሪቶች እሱ ደግሞ እድሜው እንዲቀጥል ያደረጉ ከዋሻ መውጣት ባልቻለበት ሰዓት በሸረሪት ጥበብ ድኖ እዚህ የደረሰ ሆኖ እንግዲህ የተጻፈለት ታሪክ ሁሉ የሚነገርለት፣ ውስጡ የገባው ታሪክ ሁሉ በሸሪቶች የተጻፈ ሆነና ደካማነቱን የተቀበለ ትውልድ ከጊዜ ብዛት ያው ተፈጠረ። ምንም ማድረግ ከዋሻ መውጣት ባልቻለበት ሰዓት ሸረሪቷ አግዘዋለች። ያኔ የሰው ልጅ እውነት ነው፣ ለምንድን ነው መውጣት ያልቻለው የሚለውን እሷ፣ እሱን አክላ ነው ስታስብ የነበረውና፣ እሱ እሷን እንደሚያክል ነው ስታስብ የነበረውና፣ ደካማ ስለሆነ ነው መውጣት ያልቻለው ተባለች። አዎ አለች፣ ይጠቀምብኝ ነበራለች። ያው ደካማ ነው አለች፣ ደካማ ነው አለች። እዛ ከኋላ የተሰራው የሸረሪት እና የጎልማሳው ያሳለፉት በዋሻ ውስጥ ያሳለፉት ጊዜ እሷ ለተወሰነ ጊዜ ከዋሻው ውስጥም ዋሻ ውጭም መኖር ስለቻለች ልብ አድርጎ ለተወሰነ ጊዜ ከዋሻው ውጭም ከዋሻ ውስጥ መኖር ችላለች። ያሸረሪት ስለዚህ የሰውን ልጅ በዛ ጊዜ ውስጥ ደካማ አርጋ የመሳል እድሉን አገኘች። እና የሰው ልጅ ታሪክ የመቅረጽ፣ የመጻፍ፣ የማበጀት ዕድሏ እየሰፋ ሄደ። የሰው ልጅም ተባበራት። አገዛኛለች፣ እረፍታኛለች፣ ሸረሪት አለ። እጅግ ጥበበኛ ነች አለ። እዚህ እናንተ ጋር እንድደርስ ከእናንተ ጋር እንድቀላቀል ያደረገችኝ እቺ ሸረሪት ነች። በዋሻው ውስጥ በነበርኩበት ሰዓት እኔ በዋሻው ውስጥ በነበርኩበት ሰዓት እዛ ጋር ነገሮች ሁሉ እንዳይቆሙ የኔ ህይወት እዛ ጋር እንዳይቆም ያደረገች ሸረሪት ነች። እና እሱንም የራሱን ታሪክም እዛ ውስጥ በዘሩ ውስጥ አስተማረ። የሸረሪቷንም ቋንቋ ተማረ። የሰው ልጅ ያው ሊማር ሲመጣ ከሸረሪቶች ጋርም ሲገናኝ፣ ባለውለታችን ብሎ ወደ ሸረሪቶች ሲሄድም ሸረሪቶች ደግሞ አንተ ደካማ ፍጥረት ሰጡት። አንተ ሌላውን ፍጥረት መጠቀሚያ የምታደርግ በአያቶቻችን ብልሃት፣ በአያቶቻችን ጥበብ ያንን ከዛ ዛ ታስረ ከነበርክበት መውጣት የቻልክን የሚል ታሪክ አስቀመጡለት። ያው እንደዛ ሆኖ እነዛ የሰው ልጆችና እነዛ የሸለሪ ዘሮች እየኖሩ ነው። እንግዲህ የሀሳብ ዝርጋታ ቤተሰቦች፣ እዚህ ውስጥ ምን እንደሚታያችሁ አላውቅም። እንግዲህ ብዙ ነገሮቻችንን እዚህ ውስጥ ከተን ማሰብ እንችላለን። የፈለገብን ደክም በነዛ ሸረሪቶች የሸረሪት ዘሮች ውስጥ እኛ ደካማ ነው የምንባለው። የፈለገ ብንደክም አሁንም ሆኖ የሰው ልጅ የሰው ልጅ እዛ የጎልማሳው የሰው ዘር ደግሞ ሸረሪቶችን ጥበበኛ እያላቸው የሚቀጥለው ሸረሪቶች ደካማ ይላሉ። የኛ የሰው ልጅ ደግሞ ሸረሪቶችን ጥበበኛ ይላል። ደካማ የሚለንን ጥበበኛ እያሉ አይገርሙም? ደካማ ሚለንን ደካማ ናችሁ ብሎ ታሪክ የሚቀርጽልን ጥበበኛ የምንል ስጹም በሌላው የምትጠቀሙ ደካማ ልፍስፍሶች፣ ከታሰራችበት መውጣት የማትፈልጉ ፍጥረቶች ናችሁ የሚሉንን ሸረሪቶች ጥበበኛ የምንል ሆነና በዚህ ታሪክ ላይ ትንሽ እራሳችንን በሀሳብ ስናጫወት እንቆይና በቀጣይ የመንቃት ወይም የመገለጥ ምንጣፎች በሚል ርዕስ የምንገናኝ ነው የሚሆነው። በደህና አቆዩ።